በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ውድ የቱ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ። ያልኩኝ ዛሬም በአዲስ እና በወቅታዊ ጉዳዮች ወደ እናንተ መጥቻለሁ ማለት ነው። ዛሬ ቀደም ብለን ምናየው ቪዲዮ ገድለ መጥምቁ ዮሐንስ ከቤተ ክርስቲያን አስተምሮ ፈቀቅ ስለሚል ሊቃውንቱ መርምሮት ወደ ቅዱስ ሲኖዶስ አምጥቶ ቅዱስ ሲኖዶሱ በትላንትናው ዕለት ገድለ ዮሐንስን አውግዘዋል። ማለት ነው ከቤተ ክርስቲያን አስተምህሮ ፈቀቅ የሚል ገድል ነው የተጻፈበት እያሉ ፈቀቅ አድርገዋል። ማለት ነው አንዳንድ ጴንጤዎቹም በዛ ላይ ያልበላቸውን እያከኩ ጣልቃ እየገቡ ይገኛሉ። ወንድሞቻችን ደግሞ ደህና አድርጎ መልስ ሰጥቷሉ። ማለት ነው። ቪዲዮን አብረን ምን ብንቀደው ምንም ብናደርገው የራሳችን ንብረት ስለሆነ አያገባችሁም፣ አይመለከታችሁ ሁሌ ያልበላችሁን እያከካችሁ እድሜያችሁን አጨርሱ። በአዩን ብትማሩ ይሻላቸው እያልኩኝ እኔ መልእክቴን አስተላልፋለሁ ማለት ነው። ለፕሮቴስታንቱ ቤተ እምነት እንዲሁም ደግሞ አንድ ወንድማችን ቪዲዮ ሰርተዋል አብረን የምናየው ይሆናል። በሁለተኛ መረጃችን የሚሆነው ብሩክ ኒውስ ይገባዋል፣ ክሮት ቲክቶክ ክሬት አዋርድ ላይ ይገባዋል ብሎ ብዙ ሰው ቮት አድርጎታል ማለት ነው። በዛም ላይ ደግሞ አንዳንድ የፕሮቴስታንቱ ቤተ እምነት ሰዎች ወደ ሃይማኖት ለመቀየር እያሰቡ ነው። እንሁም ደግሞ ከዛው ቤተ እምነት ወንድማችን አቤል አቡነ ልዩ መልስ ሰጥቷል ማለት ነው። ቪዲዮን አብረን የምናየውናል። ቢኒ ወንድማችንም በዛ ላይ ሪያክት አድርጓል። አብረን ቪዲዮን ስለምናየው ሁላችሁም ይህን መልክ ለሞላ ዓለም ድረስ ሼር እና ላይክ እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ቢኑ፣ ሀሳብ ስጠጣችሁን ኮሜንት ላስቀምጥልኝ። ቀጥታ ወደ ዛሬ ቪዲዮዎች ክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዘዋል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትሪያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልአተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቢ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልአተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልአተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልአተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምላተ ጉባኤው ወስኗል። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። አንዳንድ ፕሮቴስታንቶች በዚህ ዜና ላይ በጣም እንደው በኛ ጥረት ነው ምናምን አይነት ነገሮች ሲናገሩ እያየሁ ነበርና፣ እዚህ ኮሜንትም እንዳያችሁት ተሐድሶ እንቅስቃ- ተሐድሶ ምንድን ነው የሆነ ተሐድሶ ስኬት እንደሆነ አይነት ነገር ማለት ነው። ሰምታችኋል፣ ጆሮአችሁ ይሰማል፣ ግን የምታስተውሉት ነገር አለ። መምህሩ ሲናገሩ ከቤተ ክርስቲያን መሰረታዊ ትምህርት ጋር አብሮ መሄድ ስላልሆነ ወይንም ደግሞ በቤተ ክርስቲያን ትምህርት ተመዝኖ ልክ ስላልሆነ ነው ያሉት ሶ እኛ መመዘኛ ትምህርት አለን ማለት ነው። ስለዚህ አባቶች መዝ ነው ልክ አይደለም ብሎ ያሰቡትን እንደዚህ ሊያስቆሙት ይችላሉ ሊያግዱት ይችላሉ። የተስተካከለውን ከእምነታችን ጋር ማይጋጨው ነው የምንቀበለው ማለት ነው። እናንተ በምን ሚዛን ነው ትምህርታችሁን የያዛችሁት? እስኪ ድፈሩና በኔ ሚዛን ኢየሱስ ለዓለም አልሞተም የሚለውን አወግዛለሁ ሕብረት አላረግም ብላችሁ እስቲ የትኛው የካውንስል ነው ይህን ሊያወግዝ የሚችለው ይህንን ውጡና አውሩ። ይሄ ብቻ አይደለም፣ አስቀድመው የተወሰነባቸው ናቸው የሚድኑት የሚለውን ውጡና ስህተት ነው በሉ፣ ወይም ደግፉና ይህን የማያምኑትን ስህተት ናቸው በሉ። ጥምቀት ለድህነት የሚሉ መካነ ኢየሱሶችን ስህተት ናቸው ብላችሁ እስቲ ያውግዙ፣ ወይንም ደግሞ ጥምቀት ለድህነት አይደለም የሚሉትን ጴንቴኮስታሎችን ስታውግዙ ነው ያጩ ልሳን ጋርን ታዩ ነው የሚለውን የካልቪኒዝም ተከታዮች ድምፅ። ስተት ነው ብላችሁ አውግዙ። ወይም ደሞ ልሳን ስተት ነው የምትሉ ሰዎች ደግሞ ልሳን እናገራለን የሚሉትን ስታውግዙ ነው። እስኪ አሲ የጌታ ስጋ እና ነው ለሃጢያ ስሬት ነው የሚለው ትምህርት የያዙትን አውግዙ። ወይንም ደግሞ ለሃጢያ ስሬት አይደለም የሚለውን አውግዛችሁ ብረት አናደርግም ስትሉ ነው መሰረታዊ ትምርት አይደለም በሚል እናቻችለው ብላችሁ ልክ እንደ ብሔር ብሔረሰቦች ልዩነታችሁን ውበታችሁ ብላችሁ ስታበቁ እኛ ጋር መታችሁ ለማውራት የምታረጉት ጥረት አላዋቂነታችሁን የሚያሳየው። ወጭ ብላችሁ እስኪ ልዩነታችሁን አውሩ። ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቢ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው፣ የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያስባችሁት? ዓይናችሁ እያየ የኔ አካውንት ተዘጋ። ዓይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ጴንጤ ሰላሳ ሺህ ብቻ ነው፣ እንደ ጴንጤ። ቆይ እዚህ ሀገር ላይ ያለው የእኔ አካውንት ሲወሰድ ዝም ብላችኋል። ሙሴ ደግሞ ሲበለጥ ዝም ማለት አልችልም። ኮፒሊንክ አድርጉ፣ ፎሎ አድርጉ፣ ጫን ብላችሁ ስክሪኑን ይዛችሁ ሴንድ ሴንድ አድርጉ፣ ኮመንት አድርጉ፣ ሁላችሁ የፈሪዱላ ከጀርባ እኚህ የህፃናት ግሪሳውን ማህበረሰብ ከኋላ አስከትለው የመሪነቱን ሚና መጫወት ከጀመሩ ወዲያ አንዳንድም ኃላፊነት የሚጎላቸው ሰዎች የሃይማኖቱን መድረክ የቃቃ ጨዋታ ካደረጉት ወዲያ በፕሮቴስታንቱና በኦርቶዶክሱ መካከል እጅግ የሚያስጠላ ሃይማኖታዊ ጽንፈኝነትና መቃቃር ይታያል። እንደምታውቁት ብሩክ ኒውስም ሆነ በማማተብ የሚጀምረው ዜና የለም። እንዲሁም ደግሞ ወንድማችን ሙሴ ሰለሞን ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ ይወዳቸዋል፣ መዳን በሌላ በማንም የለም፣ ወይም ማርያም አታማልድም ኢየሱስ ነው አማላጅ ብሎ የሚጀምረው ዜና በሌለበት ሁለት ገመድ ከጫፍና ጫፍ ይዘው ሃይማኖተኞቹ ምን አይነት ግፊያ እንደሚጋፉ ተመልከቷቸው። እንግዲህ ይሄ ብላ ዜና ሕጻን ልጅ ያደረገ ያለውን ነገር ከተመለከታችሁት የእኔ አካውንት ተዘግቷል፣ ዜት ናችሁ ምናም ምናም ብሎ ቅስቀሳ ይቀሰቅሳል። ያንተ አካውንት እኮ ነው የተዘጋው። የእግዚአብሔር መንግሥት ወይም መንግስተ ሰማያት በር እኮ አይደለም የተዘጋው። ምን አገባ እንዲዘጋ ባይዘጋ ሲቀጥል ስትመለከቱት ገብታችሁ ራሱ ሙሴን ቦት አድርጉት ምንምን አይደለም የሚለው፣ ፕላሷን ተጫኗት፣ ኮፒ ሊንክ አድርጉ፣ እኔን ፎሎ አድርጉ ነው የሚለው። አፍተሮን ለሽቀላ ነው እንጂ ለምንም እየተጠቀመበት አይደለም። ይሄ ልጅ እንደዚህ ከማድረጉ በፊት ግን የዛሬ ዓመት በዚሁ ኮንቴንት ሙሴ ሰለሞን እና ብሩክ ኒውስ በተወዳደሩበት ውድድር ላይ ሙሴ አሸናፊ መሆኑን ተከትሎ እነ ያያዘልደታ እድሜ ጊዜም ቆምጠጥ መጠጥ ያደረጋቸው ናቸው ያልናቸው ሰዎች ከእነዚህ ህጻናት በፊት ጉዳዩን ሃይማኖታዊ ሊያደርጉ ሲሞክር ተመልከቱ። መጣውትኝና እሱ ለምን እንደመጣ አያውቅም። እጅግ የምንወደው የምናከብረው በቲክታክ ፕላትፎርም ከአንድ ነጥብ ሶስት ሚሊዮን በላይ ተከታይ ያለው ነው። እና ሰሞኑን አይታችሁ ከሆነ በቲክታክ አወርድ ላይ አንደኛ መውጣት የሚገባው የነበረው ልጅ ነገር ግን በተለያየ ወጥመድና ሴራ ምክንያት አንደኛ አበጣም። ለእኛ ግን ስንተኛ ነው በጭብጨባ አስገለጹለት ስለዚህ የቤተ ክርስቲያን ልጆች ሁሉ ጊዜ ስንተኛ ናቸው ስንተኛ ናቸው እንደምትመለከቱት ነው የዛሬ ዓመት እነ ያ ያዘልደት አሰብሰብ ብለው የሙሴ አንደኝነት በሴራ ምክንያት የተገኘ በተንኮል ምክንያት የመጣ እንደሆነ በማስመሰል ሙሴ ሰለሞን ያገኘው ሽልማት ልክ አይደለም ብሩክ ኒውስ ነው ሽልማት ማግኘት ያለበት የሚል አይነት እቃቃ ጨዋታ የዛሬ ዓመት ነው ያስጀመሩት እነዚህ ህጻናትም ለገዛ ጥቅማቸው ፕሮቴስታንቱ ሳይወክላቸው ራሳቸውን ወካይ አድርገው የእኛ ካውን ተዘጋ ሙሴ ሰለሞንን ደግሞ አድርጉት ጴንጤዎች ብለው ከጴንጤነት ጋር ሳያይዙት ትመለከታላችሁ። እነዚህ ሁለት በጣም ጎበዝ ዜና አንባቢዎች ዜና የሚያነቡት ከሃይማኖታቸው ተነስቶ አይደለም። በቃ ይሄ የአዋርድ ሽልማቱን መወራረጃ አታድርጉት። አዋራጅ አቱ መታችሁ ስለዚህ አዋርዱን ውርደት ያደረጋችሁ ሰዎች ምላሳችሁ ሰብስቡ። በቃ የሰው የፈለገውን ይምረት የፈለገው ያሸንፍ። ብሩክ ቢያሸንፍ ለራሱ ሙሴ ሰለሞን ቢያሸንፍ ለራሱ። በህብረት የምንቀበለው ሽልማት የለንም። ሃይማኖታችንን ወክለው አይደለም እየተወዳደሩ ያሉት እና ነገሩን አረጋጉት። በተለይ ፕሮቴስታንትና ኦርቶዶክሶች ኳስ በመሬት አድርጎ የትምህርት ልዩነቱ እንዳለ ሆኖ በሰላም መኖር የማንችልበት ሀገር እንዳይፈጠር መረጋጋት ያስፈልገናል። ሰላሙ ሙሴ ግን መመረጥ አለበት። ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ሃይማኖት ዳይማኖት እየወሰዳቸው ያላችሁ ሰዎች ነገሩን ብትተውት ባይ ነው። ቤተሰቦች ዛሬ ቅዳሜ አይደል? ስፖርት ለጤንነት በሚለው በለሊት ተነስተን ስፖርታችንን ፈጋፈጋ ብለን ቻውራችንን ወስደን የብሩክሊንስ እና የሙሴ ሰለሞን ምን ደረጃ ደረሱ የሚለውን ለማየት ስልካችን አውጥተን ማየት ስናይ ብሩክሊንስ እያሸቀጠጠው ነው ምላችሁ ይሄ ቪዲዮ ለመላው ዓለም እንዲዳረስልኝ የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ፣ ሪፖስት፣ ሼር፣ ላይክም እንዳይረሳ ኮሜንት ላይ ብሩክ ኒውስ ይለያል እያላችሁ ኮሜንቱን አድርጉ። ላችሁ ዙምን ያከረራችሁት እራሳችሁ ለብሩክ ኒውስ ቮት ማሸቅጠጥ ምክንያት የሆናችሁት ከስራው በተጨማሪ የሙሴ ሰለሞን ፕሮቴስታንት አሽቃባጮች ናችሁ። ለማንኛውም ምን እንዳሉ ላሰማችሁና የምላችሁ ነገር ይኖራል። ገጥመን መስሉ ቻሉት እንግዲህ አስነካኩንሽ አታናዱን። ሌሎቻችሁ ሙሴ ግን መመረጥ አለበት፣ ዘንድሮ ማሸነፍ አለበት፣ ሀስሪክ መስራት አለበት። በቃ ሶስተኛውን መብላት አለበት። ሁላችሁም ግቡና የምትወዱኝ ሁላችሁም ሙሴን ቮት አድርጉት። ይሄኛውንም ስሙት። ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ጴንጤ ሰላሳ ሺህ ብቻ ነው እንደ ጴንጤ። ቆይ እዚህ ሀገር ላይ ያለው በጌታ የሆናችሁ ሁላችሁም ሂዱና ይሄው ከላይ ማሳያችሁ የሙሴ አካውንት ነው። ይሄንን ሊንክ እየተጫናችሁ ገብታችሁ ቮት አድርጉት። እነዚህ ሁለት ኮሚክ ጴንጤዎች ሙሴን ጠቀም ነው ብለው ጉድ የሰሩት የብሩክን መቆስቆስ ያየው የብሩክ ሊስ ተፎካካሪ ጉድ እንደሰሩት ሲገባው ሙሴ ሰለሞን ራሱ ምን እንዳለ ላሰባችሁ። ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተዉት ባይ መሰላችሁ። እኔ ጋርም ሙስሊም ኦርቶዶክስ ጴንጤ ያለ እሱም ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ፣ የጨነቀ ዕለት እየየ ማለት አሁን ነው መጀመሪያ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል። ድስት ጥዶ ማልቀዝ መጀመሪያ ነበር። ይህን መስላል። በነገራችን ላይ ሙሴ ሰለሞን ራሱ አወራረህ

ስለዚህ ጀምረሻል መጨረስ ነው። እንዲህ ባይሆን ደስ ይለን ነበር፣ ግን እማትወጩ ችግር ውስጥ ገብተሽ ቁጭ ከዛስ። እየየ ገና ቮቱ አላለቀም። ብሩክ ኒውስ በዚህ ሰዓት ስልሳ ሺህ ነው ያርሷል መቶች እናስገባው በፍጥነት ኔት ወዳጆች። ብሩክ ኒውስ የሚለው የብሩክ ኒውስን አካውንት ሜንሽን አድርግላችኋለሁ፣ ኮሜንት ላይ አስቀምጥላችኋለሁ። አካውንቱ ላይ ባዮ ላይ በሚገኘው ሊንክ ትገቡና ስልክ ቁጥራችሁን ታስቀምጣላችሁ። ቬሪፊኬሽን ኮድ ይልክላችኋል፣ ባላራ ዲጂት እሱን ትሞላላችሁ። ልዩነቱን ማስፋት አለበት። ብሩክ ኒውስ ይችላል ነው ምድ ለማንኛውም ይችን ስማት ስ ብሩኬ ብሩኬ ብሩክ ጠበበኛ የሚችለው ያለ ሁልጊዜ አንደኛ ዘና እያላችሁ ቮት እያደረግን መልክ መልካም ቅዳሜ። ዛሬ ቪዲዮ ይህን ይመስል ነበር። እና በቪዲዮ እንደተማራችሁን አዳዲስ መረጃዎች እንዳገኛቸው ስለማልጠራጠር ላይክ በማድረግ ጨረችልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናተ ስለምናመጣላቸው ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆኑ። ሀሳብ ስሌታችሁን ኮሜንት በሌላ ቪዲዮ እስ